ድና ይወጣብህ በቆዳችን ላይ የሚወጡ ልዩ ልዩ የህመም መገለጫዎችን ስያሜ መረዳት ያለብንን ችግር የሚጠቁሙ ናቸውና ከዚህ እንደሚከተለው ከምስል ጋር አቅርቤላቸዋለሁ። ከእነዚህ የትኛው አለብዎት? ማኪል ምንችክት ወይም ቅልምት፣ ፓፒውልስ ክብብቶች፣ ኖጆልስ ድምብልቶች፣ ቱመር እዳጊ፣ ፕላክ ልጥፍት፣ ዌል ድድርት፣ ብሊስተር ቁጥራት፣ ቬሲክል ትናንሽ ቁጥራት ቡላ ትላልቅ ቁጥራት፣ ፑስቾ መግልቋት፣ ክረስት ተቀርፋች፣ ፊሸር ስንጥቃት፣ አልሰር ጥልቅ ቁስል፣ ስካር ጠባሳ፣ ሃይፐርትሮፊክ ስካር ፍርጥም ጠባሳ፣ ኪሎይድ ግግር ጠባሳ፣ ስኪን አትሮፊ የቆዳ ስስነት፣ ኤክስኮሬሽን መላላጥ፣ ኢሮዥን መቀርፈፍ፣ ላይከነፊኬሽን መቆርበት፣ ስኬሊንግ የቆዳ ንቃቃት፣ ዋርት ኪንታሮት ናቸው።